ከእግዚአብሔር ቁጣ ከፍዳ ከመርገም የሚድኑባት የሚነጹባት ምክንያት ማንተነሳች ማንመጣች መቤታችን መጣች። ይህ ፈጽሞ ስህተት ነው። ማርያም ራሱ ከእግዚአብሔር ቁጣ ያበለጠችው በኢየሱስ ክርስቶስ አማካኝነት ነው። እንግዲህ መምሩ ዝም ብሎ ይናገራሉ እንጂ ለሀሳባቸው የሚደግፋቸው አንድ የመጽሐፍ ቅዱስ ክፍል ሲጠቅሱ አላየንም። የትኛውም የቤተክርስቲያን ጸሎት በመቤታችን በኩል ነው የሚያደርገው ወደ እግዚአብሔር የትኛው ጸሎት በማርያም በኩል ያርጋል የሚል ክርስቲያናዊ ትምህርት ተሰምቶ አይታወቅም። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘየአርግሎ አሊ። የትኛውም ጸሎት የትኛውም ልመና እመቤቴ ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም የለም። በኦርቶዶክስ ቤተክርስቲያን ሁሉ ነገር የተያዘው በማርያም ነው ስንል ይኸው ከመምህሩ ከዲያቆኑ ንግግር ተነስተን ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን እነሆ ጀምረናል። በዚህ መርሃ ግብር ላይ የሰው ሀሳቦችን በእግዚአብሔር ቀት ላይ የሚነሱትንም የትኛውንም አይነት የስህተት ትምህርቶችን የምናፈርስበት መርሃ ግብራችን ነው። ለዛሬም ደግሞ አንድ የምናፈርሰው ትምህርት ይኖራል። በተለይም ከማርያም ጋር በተገናኘ የሚሰነዘር በጣም የስህተት ትምህርቶች አሉ። መጽሐፍ ቅዱስ ላይ ከተገለጠችዋ ከጌታችን ከኢየሱስ ክርስቶስ እናት ውጭ የሃይማኖቱ ዓለም በማርያም ስም በጣም ብዙ ወንጀሎች እንደሚሰራ ከዚህ በፊት በጣም ብዙ መርሃ ግብሮችን ሰርችላቸዋል። ዛሬም እንደዛ ተመሳሳይ የሆነ አንድ ሀሳብን እናነሳለን። በተለይ ማርያምን የሚገልጡበት መንገድ በጣም ከመጽሐፍ ቅዱስ ውጪ የሆነ በየጊዜው እየባሰባቸው እየሄዱ እንደሆነ እንግዲህ የሚያስተውል ሰው የሚያስተውለው እውነት ነው። እስቲ አሁን ላይ ዲያቆን ሚኪያስ የተባሉ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይ የሆኑ በማርያም ጉዳይ ላይ ያስተማሩትን ትምህርት የተወሰኑን ሰምተን እንመለስ። ስለዚህ ኖህ ከጥፋቷ የዳነባት በምን ምክንያት ነው? በመርከቢቱ ምክንያት ነው። ኋላ ላይም ምእመናን ክርስቲያኖች ከእግዚአብሔር ቁጣ ከፍዳ ከመርገም የሚድኑባት የሚነጹባት ምክንያት ማን ተነሳች? ማን መጣች? ማን መጣች? መሬታችን መጣች። ከዲያቆን ሚኪያስ እንግዲህ መስማ እንደቻልን ነው ማርያምን የኖ መርከብ አንቺ ነሽ ይሉና ከጥፋቷ የዳንባት እሷ እንደሆነች ይናገራሉ። ይሄ ደግሞ ምሳሌ እንደነበር ና በኋላ ዘመን ክርስቲያኖች ከእግዚአብሔር ቁጣ ከፍዳ ከመርገም የሚድኑባት የሚነጹባት ምክንያት ማርያም ነች ወይም ደግሞ ማርያም እንደምትመጣ ማሳያ ነው በማለት ይናገራሉ። በቤተክርስቲያኒቷ የተለመደ ነገር አለ መርከብ የማርያም ምሳሌ ነው ይባላል። ግን መጽሐፍ ቅዱስ እንደዚህ ያስተምራል ወይ ከተባለ በፍጹም መጽሐፍ ቅዱሳችን የኖህ መርከብ የማርያም ምሳሌ እንደሆነ አድርጎ የሚያስተምርበት አንድም ቦታ ላይ የለም። ግን በጣም በሚገርም ሁኔታ ምንድን ያሉት ዲያቆኑ፣ ከእግዚአብሔር ቁጣ ከፍዳ ከመርገም የሚድኑባት የሚነጹባት ምክንያት አንቺ ነሽ በማለት ይናገራሉ ማለት ነው። ልክ የኖ መርከብ ኖና ቤተሰቦቹ እንዲድኑ ምክንያት እንደሆነ ሁሉ ማርያምም የሰው ልጅ ሁሉ ከእግዚአብሔር ቁጣ የሚድኑት የሚተርፉት በማርያም ምክንያትነት ነው በማለት ይናገራሉ። የፈጽሞ፣ ፈጽሞ ፈጽሞ ስህተት የሆነ ይህ መጽሐፍ ቅዱሳዊ አስተምሮ መሆኑን መገንዘብ ያስፈልጋል። መጽሐፍ ቅዱሳችን የሚነግረን ነገር ምንድን ነው? ሰዎች ከእግዚአብሔር ቁጣ የተረፍነው እንዴት ነው ለሚለው ጥያቄ መጽሐፍ ቅዱሳችን በጣም ግልጽ በሆነ አማርኛ የሚነግረን ነገር አለ። በተለይ ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን በማ በእርሱ በኢየሱስ ከማን ቁጣ ነው? ምንድነው? ከእግዚአብሔር ቁጣ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። አያችሁ ጠላቶች ሳለን በመርገሙ ውስጥ ሳለን በፍርድ ውስጥ ሳለን ግን በልጁ ሞት በኢየሱስ ክርስቶስ ሞት ከእግዚአብሔር ጋር ምን ሆነን ታረቀን? በማለት ይናገራል። ስለዚህ ከእግዚአብሔር ቁጣ እንዴት ነው ያመለጥነው እኛ ክርስቲያኑ ስንባል በኢየሱስ ክርስቶስ አማካኝነት ነው እንጂ በማርያም በኩል አይደለም። እንደዚህ አይነት ትምህርት የለውም መጽሐፍ ቅዱስ ማርያም ራሱ ከእግዚአብሔር ቁጣ ያበለጠችው በኢየሱስ ክርስቶስ አማካኝነት ነው። ለምን ከተባለ ማርያምም እንደ ሰው ሰው ነች፣ ከፍጥረት ወገን ነች። ኢየሱስ የሞተው ለማን ነው? ለሰው ነው። ስለዚህ የኢየሱስ ክርስቶስ ሞት ለማርያምም ያስፈልግ እንደነበረ መጽሐፍ ቅዱሳችን የሚናገረው ሀቅ ነው። ግን ዲያቆኑ ምንድን ምን ይሉናል? እኛ ክርስቲያኖች ከእግዚአብሔር ቁጣ የተረፍነው በማርያም በኩል ነው በማለት ይናገራሉ። ይህ ፈጽሞ ስህተት ነው። ሌላ ምንድን ያሉት? ከመርገም ራሱ ሰዎች የሚድኑት በማን በኩል ነው? በማርያም በኩል ነው በማለት የተናገሩት ነገር አለ እዚህ ቪዲዮ ላይ እንደሰማ ነው ይህም ፈጽሞ ስህተት ነው እንግዲህ መምህሩ ዝም ብሎ ይናገራሉ እንጂ ለሀሳባቸው የሚደግፋቸው አንድ የመጽሐፍ ቅዱስ ክፍል ሲጠቅሱ አላየንም በተለይ ማርያም ነች ለማለት ከየትኛው መጽሐፍ ነው የጠቀሱ ስንል ከመጽሐፍ ቅዱስ አልጠቀሱ ከቤተክርስቲያኒቷ አዋልድ መጽሐፍ ነው እንጂ ሊጠቅሱት የሚችሉት ሐዋርያቶቹ ካስተማሩት ትምህርት ሊጠቅሱ አይችሉም ለምንድነው የማይችሉት ስለሌለ ሐዋርያቶቹ ስላላስተማሩ ሐዋርያቶቹ በማን በኩል ነው መርገማችን የተወገደው ብለን የምንጠይቃቸው ሐዋርያ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር ቆሮንቶስ 13ን ላይ እንደዚህ ይላል በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ስለዚህ በኢየሱስ ክርስቶስ ሞት አማካኝነት በመስቀሉ ስራ ነው ከዚህ እርግማን ነፃ የወጣ ነው እንጂ በማርያም በኩል አይደለም። በማርያም በኩል አይደለም። በጣም በሚያሳዝን ሁኔታ ደግሞ ዲያቆኑ ምንድን ያሉን? የሚድኑባት የሚነጹባት አለው። ሰዎች የሚነጹት በማን በኩል ነው? በማርያም በኩል ነው ማለት ይናገራሉ ማለት። በአንድ አረፍተ ነገር ስንት ስተት እንደሰሩ ተመልከው። መጀመሪያ የኖ መርከብ አሏት። ስተት እንደዛ አልተባለችም። ሁለተኛ ከእግዚአብሔር ቁጣ ምንድንባት አሉ። ስተት ከእግዚአብሔር ቁጣ የዳነው በኢየሱስ ክርስቶስ አማካኝነት ነው። ከዛ ከመርገም ሚድኑባት አሉ። ከመርገም የዳነው በኢየሱስ ክርስቶስ በኩል ነው። አሁን ደግሞ የሚነጹባትና የሚድኑባት አሉ። የምንነፃው እንዴት ነው ከተባለ በኢየሱስ ክርስቶስ ደም አማካኝነት ነው። አሁንም ሐዋርያውን ጠይቀው። በአንደኛ ዮሐንስ መልእክቱ ሐዋርያው ዮሐንስ ምዕራፍ አንድ ቁጥር 7 ላይ እንደዚህ በማለት ይናገራል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። እነዚህ ሰዎች የሚነጹት በማን በኩል ነው? በኢየሱስ ክርስቶስ ደም ብቻ ነው እንጂ በማርያም ጸሎት፣ በማርያም ልመና፣ በማርያም መልጃ የኃጢአት ስሬትን ማግኘት ከኃጢአት መንጻትን አይገኝም። ስለዚህ እኛ ይኸው ሐዋርያዊ መልሳለን፣ ሐዋርያቶቹ ባስተማሩት በኩል እንደዚህ አድርገን እንመልሳለን። እስቲ እናንተም አሳዩን፣ ሐዋርያቶቹ ከተናገሩት ካስተማሩት፣ ከሰበኩት እየጠቀሳችሁ ይኸው ማርያም አድናናለች፣ ከመርገም ነጻ አውጥተናለች፣ በእርሷ በኩል ነጻለ ለሚለው አስተምሮታችሁ ግልጽ የሆነ ምንባባቶችን እንድጠቁሙን እንድታሳዩ እንዳዩ፣ እንጠይቃለን። አሁን ብዙ ጊዜ ቃል በቃል ነው እንዴ እናንተ የምትፈልጉት? ይሉናል። አዎ፣ እንፈልጋለን አንዴ በደንብ ነው የምንፈልገው እኛ። ቃል በቃል እየጠቀስን እናንተ ለምንድን ነው የማጠቅሱት? ማጠቅሱበት ምክንያት ምንድን ነው? ሰ የለ ነው እኛ ለምንናገሩ ለምናምንበት፣ በተለይ መሰረታዊ ለሆነው እምነታችን ቃል በቃል ነው የምንጠቅሰው። ከግርግማን የዋጀን ኢየሱስ ነው ስንል ገላትያ 313ን እየጠቀስን የኃጢአት ስርየት የምናገኘው በኢየሱስ ደም በኩል ነው ስንል አንደኛ ዮሐንስ 17ን እየጠቀስን ከእግዚአብሔር ቁጣ የተረፍነው በኢየሱስ ክርስቶስ ሞት ነው ስንል ሮሚያ 5 ከቁጥር 8 እስከ አስር ድረስ ያለውን እየጠቀስን ነው። እናንተም እንደዚህ ጠቅሳችሁ ብታሳ ሳይታዩን ደስ ይለናል። ሌላው ዲያቆን ሚኪያስ በተለይ ከጸሎት ጋር የተገናኘ አንድ ሀሳብ አንስተዋል። እስቲ ያን ሀሳባቸውን ደግሞ እንስማ። የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም፣ ያለ የቤተ ክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። አሁን እኛ ብዙ ስላለፋ ነው ጉዳዩን ከሌሎች ጋርም እየተሟገትን ምልጃን በአንዳንድ ሰው ህሊና ውስጥ ያው በንግግር ስለሚታወቅ ነው በአንዳንድ ሰው ሕሊና ውስጥ ምን ይመስላል? ኦፕሽናል ነው ያማት፣ አማራጭ ያለው ነገር ነው። ወይ በምልጃ እጠቀማለሁ ያለ በለዛ አልጠቀሙ አይነት ነገር ነው። አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለው። ምልጃ ስጀምር የኦርቶዶክሳዊት ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊው ጠባዩ ነው ለሰንሷ ምልጃ እና የነዚህ የመስተብቋቱ የምልጃዎች ሁሉ የልመናው፣ የስዕለታት፣ የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘይአርግሎ አሌ። የትኛውም ጸሎት የትኛውም ልመና እመቤቱ፣ ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም የለም። አልቦ ማለት የለም ዜሮ ማለት። ይሄኛው ንግግራቸው ደግሞ በጣም የከፋ ንግግር ነው። ወንጌል ኦርቶዶክስ ከምንልበት አንዱ ምክንያት ይሄኛው የዲያቆኑ ንግግር ነው። ምንድን ያሉት የትኛውም የቤተክርስቲያን ጸሎት በመቤታችን በኩል ነው የሚያርገው ወደ እግዚአብሔር አሉ። የትኛውም ጸሎት ያለ ማርያም ጸሎት ሊያርግ አይችልም። ያለ ማርያም ከሆነ ጸሎቱ ምንድን ነው አሉን፣ ዜሮ ነው አሉ። ይህ በጣም ያሳዝናል። ልመና ጸሎት የሚያርገው በማርያም በኩል ነው ያለ አንቺ ያለ ማርያም የትኛውም ጸሎት ልመና አያርግም፣ ዜሮ ነው በማለት ተናገሩ። አያችሁ ኦርቶዶክስ ቤተክርስቲያን ሁሉ ነገር የተያዘው በማርያም ነው ስንል ይኸው ከመምህሩ ከዲያቆኑ ንግግር ተነስተን ነው። ጸሎት በማርያም በኩል ያረጋል የሚል ክርስቲያናዊ ትምህርት ተሰምቶ አይታወቅም። ሐዋርያቶቹ አላስተማሩም። ከሐዋርያቶቹም በኋላ የመጡት ሐዋርያነ አቦም በማርያም በኩል ነው ጸሎት የሚያርገው ያለ ማርያም ጸሎት አያርግም የሚል ትምህርት አያውቁም፣ አላስተማሩም። ጸሎታችን ወደ እግዚአብሔር ማቅረብ የሚገባን በማን በኩል ነው ስንል በጌታችን በኢየሱስ ክርስቶስ በኩል ነው። ለምሳሌ ጌታ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ነው ያለው። ስለዚህ ክርስቲያን የሚጸልየው በኢየሱስ ክርስቶስ ስም ነው እንጂ በማርያም ስም አይደለም። ይሄ ብቻ አይደለም፤ ሐዋርያ ጳውሎስ በቆላሲያስ መልእክቱ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት ይላል። ስለዚህ ክርስቲያን እንደዚህ ነው የሚያደርገው ጸሎቱን የሚያቀርበው ልመናውን የሚያቀርበው ምልጃውን የሚያቀርበው በማን በኩል ነው? በኢየሱስ ክርስቶስ በኩል ነው። በኢየሱስ ክርስቶስ ያልተደረገ ጸሎት ነው ዜሮ የሚባለው እንጂ በማርያም በኩል ያልተደረገ ጸሎት ዜሮ አይባልም። ስለዚህ ወደ እውነተኛው የክርስትና ትምህርት በጡ ዘንድ ጥሪ እናደርጋለን። ዛሬ በተለይ እውነትን የምትፈልጉ ኦርቶዶክሳውያን ይኸው ልዩነቱን በን ማየት ትችላላችሁ። ዲያቆኑ ያለ ማርያም የምጸልዩት ጸሎት ዜሮ ነው ይላችኋል። ለዚህ ደግሞ አስተምሮ የሚጠቅሰው አንድም የመጽሐፍ ቅዱስ ክፍል የለውም። ሂዳችሁ ቪዲዮ ማየት ይችላላችሁ። እኛ እንደነሱ አይደለንም። እነሱ የነሱን ትምህርት እንዳሰሙ ይላሉ። እኛ ግን አንልም። ስሙ ማመዛዘን ትችላላችሁ። ምክንያቱም ሰው አይምሮ አለው ማመዛዘን ይችላል። እውነትን የሚፈልግ ሰው ደግሞ እግዚአብሔር ያግዟል። ስለዚህ ሄዳችሁ መስማት ትችላላችሁ። የጠቀሰው አንድም ጥቅስ የለም። እኛ ግን ይኸው ጥቅስ በጥቅስ ነው የምናደርጋችሁ። የምንጠቅሳቸው በቂ የሆኑ የመጽሐፍ ቅዱስ ማስረጃዎች አሉን። በስተመጨረሻ መምህሩ ከመቅደስ ጋር በተገናኘ ያሰማሩት ሞ ሌላ የስህተት ትምህርት አለ። እሱን ደግሞ እንስማ። ቀድሞ እግዚአብሔር ከሕዝቡ ጋር የሚገናኝበት መልእክት የሚያስተላልፍበት ለመረጣቸው የሚገለጥበት መቅደስ ክብሩም ይገልጥበት መቅደስ ነው። እንግዲህ በሶስተኛ ደረጃ መምሩ ያነሱት መቅደስ የሚለውን ኮንሰፕት ነው። እንግዲህ የብሉኪዳን መቅደስ አለ ወይም የሰለሞን መቅደስ አለ። ያ የሰለሞን መቅደስ በማርያም ትመሰላለች። መቅደስ እግዚአብሔርና ሰውን እንደሚያገናኝ ሁሉ በማለት በማርያም በኩል ያው እንደተገናኘን ከእግዚአብሔር ጋር ለመግለጥ ይሞክራሉ ማለት ነው። ስለዚህ ማርያም እውነተኛ ይቷ መቅደስ ነች ይላሉ። የብሉኪዳኑ የሰለሞን መቅደስ ምሳሌ ነው። ማርያም ደግሞ እውነተኛ ይቷ ምንድነች ይሉናል። መቅደስ ነች ይላሉ። ለዚህ ማስረጃ አለት ወይ? ያው የላቸውም

ምንም የሚጠቅሱ ነገር የለም እኛ ግን የሰለሞን መቅደስ ፍጻሜን ያገኘው በኢየሱስ ክርስቶስ ነው ብለን እናምናለን ማረጋገጫ ከተባለ ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 6 ላይ እንደዚህ ይላል ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ ይላል ከምን የሚበልጥ ከመቅደስ የሚበልጥ በዚህ አለ ይላል ከዛ የዮሐንስ ወንጌል ምዕራፍ 2 ቁጥር 20 ላይ እንደዚህ የሚል ቃል እናገኛለን ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተስ በሶስት ቀን ተስነሰዋለን አሉት እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ጌታችን ኢየሱስ ክርስቶስ የራሱ ሰውነት ምን ይል ነበር? ቤተ መቅደስ ከዛስ ከዛ ከሰለሞን መቅደስ ደግሞ ምን ይላል? የሚበልጥ በዚህ ያለ ይላል። ስለዚህ አሁን እውነተኛው መቅደሳችን እኛና እግዚአብሔር የተገናኘንበት መቅደሳችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። በእርሱ አማካይነት ነው ከእግዚአብሔር ጋር እርቅን ማግኘት የቻልነው። አውሬው ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምራፍ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው፣ እርሱ ኢየሱስ ክርስቶስ ነው። ራሱ ለሁሉ ቤዛ የሰጠ እሱ ስለሆነ አያችሁ። እንጂ ማርያም ነች መቅደስ፣ መገናኛ የመገናኛ ድንኳኗ ማርያም ነች፣ ሰውና እግዚአብሔር የሚገናኙባት መቅደስ እውነተኛ ይቷ መቅደስ ማርያም ነች የሚል ትምህርት መጽሐፍ ቅዱሳችን የለውም። ስለዚህ እውነተኛው መቅደስ ጌታችን ኢየሱስ ክርስቶስ ነው። ጸሎታችንን ደሞ የምንጸልየው በጌታችን በኢየሱስ ክርስቶስ በኩል ነው። እርሱ እውነተኛው ሊቀ ካህን ነው። ከህግ እርግማን የተዋጀ ነው የዳንበት የኃጢአት ስሬት ያገኘ ነው በጌታችን በኢየሱስ ክርስቶስ ቦት በኩል ብቻ ነው እንጂ በማርያም በኩል አይደለም። ወደ እውነተኛው ወንጌል ትመጡ ዘንድ ጥሪያችን እናቀርባለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሆን።